በገንዘብ በስራ የምንፈልጋቸውን ቁሳቁሶች ማቴሪያልስ መሟላት እንችላለን። ሰላም፣ ደስታ፣ መረጋጋት፣ ድህሎት የሚባለውን ነገር ከየት ነው የምናገኘው? በሰፈራችን በአካባቢያችን በሕይወታችን ስንኖር ግራ መጋባት፣ መጣላት፣ አለመስማማት በበሽታ ሕይወት ማለፍ በችግሮች የተሞላ ነገር እንመለከታለን፣ እናያለን። ሳይንስ፣ እውቀት፣ ቴክኖሎጂ መልስ የማይሰጣቸው በርካታ ጥያቄዎች አሉን። በዚህ ሁኔታ ውስጥ ሆኜ የዛሬ 18200 አካባቢ አንድ ቦታ ሄድኩኝ። ሽቁሩ ሚካኤል ሁለተኛ ዲግሪን ከሠራው በኋላ ነው እዛ ሄጄ ሰው ልጠይቅ ነበር ሄድኩት። ጓደኛ የታሞ ልጠይቅ ነበር ሄድኩት። ሽንቁሮ ሚካኤል ከእንጦጦ ሶስት ኪሎ ሜትር አካባቢ የሚገኝ ገዳም ነው። የዛሬ 18 ዓመት አካባቢ ነው፣ ሃያዎቹ መጨረሻ አካባቢ ነው እድሜ። እዛ ሄጄ ያየሁት ነገር የምሰማው ነገር ምድር ላይ ሆኜ የምሰማው ነገር ነው ብዬ አስቤ አላቅም ሞቼ እንጂ ሲኦል ገነት ሲባል እሰማለሁ። እዛ ሄጄ ኤክስፔሪየንስ ላደርገው የምችለውን ነገር ምድር ላይ ሆኝ ማየት ጀመርኩ፣ መስማት ጀመርኩ። የማየውን የምሰማውን ነገር ማመናቃተኝ እራሴ ብቻ ማቀውን እውነት ሰው ላይ ያደፈጠ ኃይል ይነግረኛል። ማንነቱን ስጠይቀው አይደብቀኝም። በምድር ላይ ሆኜ ሀያ ዘጠኝ እንቁጣጣሾችን አሳልፍ ያለሁ ማንም ሰው ነግሮኝ አያውቅም። ቢነገረኝም ብሰማም ልምድ ባህል እንደሆነ እንጂ እውነት እንደሆነ ውስጤ አያምንም ነበረ። ቤተክርስቲያን የተቋቋመችው ሰዎች ዲስፕሊን እንዲሆኑ ለራሳቸውም ለማህበረሰቡም እንዲስማሙ እንዲፈሩ ፈጣሪን እንደዛ አይነት ነገር እንጂ በእውነት ያለ ነገር ህልውና ያለው ነገር በህይወቴ ላይ ኢምፓክት ያለው ነገር ነው ብዬ ውስጤም ብዛም አያምንም ነበረ። አለ፣ የሆነ ነገር አለ፣ ከቅዱስ ሚካኤል ጋር የነበረ ነገር አለ። ግን ውስጤ ግድ ማየት ካላየን አናምንም ካልሰማን ኢብን የሰማነውን ድምፅ ራሱ ድምፁ ከየት እንደመጣ እስካላየን ድረስ የሆነ ህልውና ራሳችን ከውስጣችን ድምፅ ሰማን ነው የምንለው እንጂ ሰይጣን የሚባል ነገር፣ አጋንንት የሚባል ነገር ምድር ላይ ህልውና ኖሮት ሰዎችን የሚያይ ሰዎችን የሚያውቅ የሰዎችን ገበና የሚናገር ነው ብዬ በዚህ ደረጃ ነገሮችን ስሰማ ከዛ ገዳም መውጣት ከብዶ ነበረ። የሌለ ኤክስፔሪየንስ ነው፣ በቃ ይኖራል ብዬ የማላውቀው ነገር ነው። ለካ ቤተሰቦቻችን፣ ዘመዶቻችን አዲስ አበባ ተወልደን ያደግነው እና ቤተሰቦቻችን፣ ወላጆቻችን መነሻቸው ገጠር ነው። እነሱ የሚያውቁት ነገር አለ በደንብ የሚያረጋግጡት ነገር አለ፣ ህልውናውን በደንብ ያውቁታል። አይነግሩንም ቢነግሩንም፣ አይገባንም። ያቺ ጊዜ ህይወቴን የቀየረች አሀ ሞሜንት የምትባል ጊዜ ነበረች። በቃ ከዛ ጊዜ በኋላ ወደ ሰፈር መጣሁና በቃ ትልቅ እውነት የሰፈር ጓደኞቼ የማያውቁት እውነት የማቃቸው ሰዎች የማያውቁትን እውነት እንዳወቅኩ የሆነ በቃ የተቀበረ ትልቅ ሀብት ያገኘ አይነት ሰው። ሳይንስ መፍትሄ ያላገኘላቸው በሽታዎች የሚተረተሩበት፣ ምንጨቃጨቀው፣ ማንግባባው፣ ማንስማማው፣ ምንጣላው ሁሉ መልስ ያላገኘላቸው ነገሮች ሁሉ መልስ ተገኘላቸው። በጣም ትልቅ ነገር እንዳገኘው ነው የቆጠርኩት። ከራሴ ያልፌ ለጓደኞቼ ለቤተሰቦቼ ሁሉ በመንገር አይደለም አምጥቼ አሳይቼ ህይወታቸውን የሚያደላድሉበት ከራሴ ያልፌ ለሰዎች የምተርፍበትን እውቀት እንዳገኘው ቆጠርኩት። ቸኮልኩ ወደ ሰፈር ተመልሼ ይሄን ለማያውቁ ሰዎች ነግሬ ሰዎች ሁሉ ህይወታቸውን እንዲያደላድሉ የማደርግበትን እውቀት። ይሄ ዲግሪ የያዝኩት ነገር ምናምን እንጀራ መብያ ነው አውቃለሁ። ነገር ግን ከእንጀራ ባለፈ ሰላም፣ ደስታ፣ በረከት የምንላቸው ነገሮች ሁሉ ለካ መገኛቸው ማምጫቸውን ማጥፊያቸውንም አገኘው። በጣም ትልቅ ነገር እንዳገኘው ቆጥሬ ወደ ሰፈር ተመለስኩ። የሚገርም ነገር ነው። በሌላ ሃይማኖት ያሉ ጓደኞቼን ሰማለሁ። በፊት በቃ ጴንጤዎች ያሉ ጓደኞቻችን እና መላእክት ያማልዱም፣ ድንግል ማርያም፣ ቅጭቅጭ ክርክር አለ። ትላልቅ ሰዎችም እንደዛ ሲሉ ሲከራከሩ ሰማለሁ። ለነሱም የሚሆን ነገር ማገኘው ብዬ በቃ በጥቼ ስናገር ጎበዝ ዓለም ለካ እውነትን አይፈልጋትም። ቢፈልጋትም እውነትን እንዲቀበላት አልተፈቀደለትም። እያንዳንዳችን ከውስጥ የታሰርንበት ኃይል አለ። እውነት እንዳይገባን፣ እንዳንስማማ፣ እንዳንግባባ የተሰመረ መስመር አለ። ያለንበት ዓለም የምኖርበት ምድር

ሰው መሆን እንፈልጋለን፣ ግን ሰው የመሆኛው መስመር ውስጥ እንዳንገባ ታስረናል። እና እኔ ከዛ በኋላ ለሰው ባወራው እብድ የሚያሰኘ ነገር ነው። እና በሄድኩበት ሁሉ የማገኛቸው ሰዎች የማውቀውን ነገር ብናገር ከባድ ነው። ከዛ መምህር ግርማን አገኘኋቸው። ትምህርታቸውን መማር ጀመርኩ። በቃ እንዴት መኖር እንዳለብኝ ራሱ ማወቅ፣ ከራሴ ጋር መመካከር ጀመርኩ። ከባድ ነው፣ ከባድ ነው። አዳም ሄዋን አዳምን ህይወት እንዳይገለጥልህ ነው። እችን ብትበላ ግን ህይወት ይገለጥልህ ነበር አይነት ነገር ፈጣሪ ትሆን ነበር። አተብላ የተባልከው እንደ ፈጣሪ እንዳትሆን ነው። እዚያ አካባቢ ያለው ጌም ማለት ነው። በቃ በቃ ከሰው ጋር መኖር በጣም ከባድ ነው። በአንድ አይነት መስመር ውስጥ፣ በአንድ አይነት መንገድ ውስጥ የእውነት ለካ ሰው ሁሉ ምድር ላይ እየተፎጋገረ ነው የሚኖረው። በቃ ይሄን የገባኝ ነ ሰው በውሸት ለመኖር እንዲስማማ ከውስጥ የተገደደ ማህበረሰብ ውስጥ እንዳለው ተረዳው። ይህን ማወራችሁ ምናልባት ወጣቶች ትኖራላችሁ በርካታ ችግሮቻችሁ መልስ የሚያገኙት በትምህርት በኩል የሚመስላችሁ፣ በኤቢሲዲ በኩል በዩኒቨርሲቲ በኩል በስራ በገንዘብ በኩል ለብዙ ነገሮች መልስ ማግኘት የምትችሉ የሚመስላችሁ ወጣቶች እንደኔ አይነት እድል ካልገጠማችሁ በስተቀር ይሄ እውነት ሊገባችሁ አይችልም። ይሄ እውነት ደግሞ የሚገባችሁ ይህን እድል ደግሞ የምታገኙት ይፈቀድላችሁ ነው። እኔ ተፈቅዶልኝ እዛ ቦታ ባልደርስ ኖሮ አሁን የደረስኩበትን ህይወት አልኖርም ነበር። እና ማወቅ ያለብኝን ነገር በማወቄ ማወቅ ያለባቸው ነገሮች እንዳያውቁ ባልተፈቀደላቸው ማህበረሰብ ውስጥ እንደምኖር ነው የሚሰማኝና ኑሮ በጣም ለእኔ በጣም በጣም ከባድ ነው። አወርተም አተግባባበት በአንድ አይነት መንፈስ ውስጥ ካልሆንክ ሰዎች የማይግባቡት መንፈሳቸው የተለያየ ስለሆነ ነው። ሰዎች ምንም ሳይቸግራቸው ምንም ሳይጎላቸው አብረው የማይሆኑበት ዋና ምክንያት ተቃራኒ መንፈስ ውስጥ ስላሉ ነው። ምንም ሳታደርገው ሰው ሊጠላ ይችላል። ይሄ ሰው ሳየው ይደብረኛል፣ ምንም ሳታደርገው ይጠላል። አንተ ራስ እንደዚሁ። ሚስጢሩ ሌላ ነው። ይህን በኤቢሲዲ በኩል በገንዘብ በድግሪ በኩል አታገኘውም እና የእግዚአብሔርን መኖር የምታረጋግጠው የመላእክትን ህልውና፣ በተግባር በአካል ማረጋገጥ ከፈለግ ህይወትህን እንደገና መስራት ከፈለግ ሽንቆሮ ሚካኤል መሄድ ነው። ባህርዳር አካባቢ ያላችሁ ካላችሁ ወንቅሸት ገብርኤል አቡነ ሀራ ገዳም መሄድ ነው። ዓለም በእውቀት በኩል ብቻ ሳይሆን በእምነት ካልተደገፈች ለሌላው አይደለም ለራስም መሆን አይቻልም። እና አሁን ዓለማችን ላይ ሀገራችን ላይ በቤተሰብ በሰፈር በጓደኛ የምናያቸው አለመግባባቶች፣ ጥል፣ ሰላም ማጣት ሁሉ መንስኤውን የተሰወረው ኃይል ነው። እሱን ማሸነፍ የሚቻለው እሱን መቆጣጠር የሚቻለው ከተቻለም በእምነት በኩል ነው። የእምነት መስመር ደግሞ ሌላ ነው። ያንን ሊገባን የሚችለው በዛ መስመር መጓዝ የምንችለው ሁለቱን አስማምተን መኖር የምንችለው ምናልባት ታመን ተጎሳቁለን ታሽተን ችግሩን በህይወታችን ኤክስፔሪንስ አድርገን ካልሆነ በስተቀር ሰው ነገር የሚገባን ነገር አይደለም እና በኢትዮጵያ ውስጥ የተለያዩ ገዳማቶች አሉ። የተለየ ኃይል ያላቸው ወንቅሸት ብትሄዱ ምግብ ባትበሉም አትራቡም። ሌላ ኃይል አለ። አቡነ ሀራ ገዳም እንደዚህ የተለዩ ቦታዎች አሉ። በኢትዮጵያ ውስጥ እውነት የሚገለጥባቸው ሰው ሰው ሆኖ እንዲኖር እውነት እንዲገባው የሚደረግባቸው ቦታዎች አሉ። ለዛ እንድትሄዱ መከራችኋለሁ አለው። ሰው ሆናችሁ ሰው ሆናችሁ እንድታልፉ እንደ ሰው ኖራችሁ እንድታልፉ መከራችኋለሁ። እንደ ሰው ተፈጥረን እውነት ሳይገባን እንደ ሰው ሳንኖር እንዳናልፍ እግዚአብሔር ይፍቀድልን። አመሰግናለሁ።